አይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ ወይዘሮ አዳነች አበቤ በመንግስት ላይ ቅሬታ ያላቸውን አዲስ አበባ ነጋዴዎችን የፖለቲካ ፍላጎትና እንቅስቃሴ የሚገመግም ኮሚቴ ማዋቀራቸው ሰማም። የቅሬታ መፍቻ የሚል ስያሜ ያለው ኮሚቴው ዋና ዓላማው መንግስት ላይ ምሬትና ቅሬታ ያላቸውን ሰዎች እየለየም ለደህንነት መስሪያ ቤቱ መረጃ መስጠት መሆኑም ታውቋል። በዝርዝር የምንመለከተው ጉዳይ ይሆናል። የብልጽግናና የደርግ ጀነራልና መኮንኖች ማህበር መሰረቱ። የብርሃኑ ጁላ እና ጦር አየር ወለድ ማህበር መስርቶ መስሪያ ቤታቸውን ጋብዟል። ዝርዝሩ ተዘጋጅቷል። የገጠማችሁን ከባድ ፈተና እንድትወጡት እንደግፋቸዋለን አሉ ኢሳያስ አፈወርቂም። ጠቅላይ ሚኒስትሩ ደግሞ የሻዕቢያው መንግስት ድጋፍን ታሪካዊ ብለውታል። እንመለከተዋለን። ብልጽግና አስሯቸው የነበሩት የሃይማኖት አባት ከዚህ ዓለም በሞት ተለዩ። እኒህ አባት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጭምር እያነሷቸው ይተቿቸው እንደነበር የሚታወስ ነው። ተጨማሪ ካምና በስቲያ 320 ሺህ ብር የነበረው የሃጅ ጉዞ ዘንድሮ ወደ 740 ሺህ ብር በላይ አሻቀበም። ብልጽግና የኑሮ ውድነቱና የዋጋ ግሽበቱን አረጋጋሁ እያለም ፓርላማ ውስጥ በሚተርክበት ተመሳሳይ ወቅት በሁሉ መስክ ዜጎች የሚጠየቁት ክፍያ እየናረ ቀጥሏል። ሌላኛው መረጃችን ነው። መከላከያ ሚኒስትሩ ካይሮ ገቡ። የሚኒስትሩ ጉዞ የጦር ሰራዊቱን ይዞ ለመመለስ ነው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ወይዘሮ አዳነች አቤቤ በመንግስት ላይ ቅሬታ ያላቸውን የአዲስ አበባ ነጋዴዎችን የፖለቲካ ፍላጎትና እንቅስቃሴ የሚገመግም ኮሚቴ ማዋቀራቸው ተሰማም። የቅሬታ መፍቻ የሚል ስያሜ ያለው ኮሚቴው ዋና ዓላማው መንግስት ላይ ምሬትና ቅሬታ ያላቸውን ሰዎች እየለየ ለደህንነት መስሪያ ቤቱ መረጃ የሚሰጥ መሆኑም ታውቋል። አገዛዙ በአዲስ አበባ በተለይ መርካቶ አካባቢ በሚገኙ ነጋዴዎች ላይ ባሰማራቸው የገቢዎች ሰራተኞች አማካኝነት ገንዘብ በግብርና በጉቦ በየቀኑ እየተቀበለ እንደሆነም ይህም ነጋዴዎችን ስለማማረሩ መዘገባችን ይታወቃል። ነጋዴዎች እንደሚሉት ከሆነ የመንግስት ተቀጣሪና መልክተኛ ሆኖ በገበያ ማዕከሎች ሲከታተሉ የሚውሉ ሰራተኞች መታወቂያና መለያ ጋውን ለብሰው በየሱቁ ደጃፍ ላይ የሚሰየሙ ናቸው። በዚህም ነጋዴዎችን ያለደረሰ ስትሸጥ አይቻለው ከምትታሰር ለእኔ ጉቦ ክፈ ላይ ከማለት ጀምሮም በግምት በሚያስከፍሉት ግብር ላይ ቅናሽ እንዲደረግላቸው ሚሊዮኖችን ለግል ክፈሉን እስከማለት ድረስ በድብቅ እና በተዘዋዋሪ ሳይሆን በግልጽና በቀጥታ ክፈሉን እያሉ እንደሚናገሩ የመርካቶ ነጋዴዎች ለጣቢያችን ተናግሯል። ድሮውንስ ቢሆን ጉቦ ትጠየቁና ምትከፍሎ አልነበረም ወይ? አነ ከፍልም የምትሉት በእኛ ጊዜ ነው ወይሉናል የሚሉት እነዚህ ነጋዴዎች። ጉቦ ጠይቆ ያልተከፈለው የገቢዎች ሰራተኛ ሱቅ እስከ ማሸግና ባለሱቁን እስከ ማሳሰር የሚደርስ እርምጃ የመውሰድ ስልጣን እንዳለው ያስረዳሉ። ይህንንና ተያዥ ጉዳዮችን የተመለከተ ዘገባ በጣቢያችን ከተስተናገደ በኋላ የወይዘሮ አዳንቻ አበባ አስተዳደር መመሪያ ማስተላለፉ ታውቋል። ከንቲቧ መንግስትን ለመጣል የሚፈልግና የኮሪደር ልማታችንን የሚቃወሙ ሀይል መርካቶ ውስጥ እያቆጠቆጠ ነው፣ ይህ በእንጭጩ መቀጨት አለበት ብሏል የሚሉት ምንጮቹም በዚህም ከአዲስ አበባ ሰላምና ጸጥታ ቢሮ፣ ከአዲስ አበባ ፖሊስ ኮሚሽን፣ ከከተማ ገቢዎች ቢሮ የተውጣጡ ሰዎች ያሉበት የእርሳቸው ጽሕፈት ቤት የሚመራው ኮሚቴን አቋቁመዋል ተብሏል። ይህ ኮሚቴ የግብር ከፋዮችን ቅሬታ ሰሚ የሚል ስም ቢሰጠውም ዋና ስራው በቅሬታ መስማት ሰበብ ብሶታቸውን የሚናገሩ ሰዎችን መለየት፣ ማህበረሰቡንም የሚቀሰቅሱ ናቸው በሚልም ለመነጠል ነው በማለት የሚናገሩ ጉዳዩን በቅርበት የሚያውቁ ሰዎች ይህ ኮሚቴ መንግስት ላይ ህዝቡን የሚያነሳሱ በሚል ለመወንጀል ያለመ ነው ይላሉ። በየሳምንቱ ሐሙስ ለሁለት ሰዓታት ምናልባትም ራሳቸው ከንቲቧን በሚገኙበት መድረክ ቅሬታ ሰሜ የተባለው ኮሚቴ ወደ ስራ ይገባልም ተብሏል። ፖሊስና የጸጥታ ተቋማት አባል የሆኑበትና የቅሬታ ሰሚ ኮሚቴ የሚል መጠሪያ የተሰጠው ይኸው ስብስብ ዋና ስራው መንግስትን እንደ በዳይ የሚመለከቱ ነጋዴዎች ነጥሎ ማውጣት ነው የሚለውን መረጃ ያጋሩን ምንጮች ይህ ስራ በመጪው ሐሙስ ይጀምራል ብሏል። የብልጽግናና ደርግ ጀነራልና መኮንኖች ማህበር መሰረቱ የብርሃኑ ጁላ እናት ጦር አየር ወለድ ማህበር መስርቶ መስሪያ ቤታቸውን ጋብዟል። በቀይ ሽብርና ነጻ እርምጃ እንደዚሁም በእርስ በርስ ጦርነት ስሙ በትውልዶች ሁሉ በበጎ የማይነሳው የደርግ መንግስት ሰራዊት ናም በራሱ በአገዛዙ ሹም ጄኖሳይድ መፈጸሙ የተነገርለት የብልጽግናው ጦር ማህበር ፈጥሯል። በደርግ ዘመን በነበረው የእርስ በርስ ጦርነት የተማረኩ ወታደሮች በዋናው ምርኮኛ ብርሃኑ ጁላ እየተመሩ በብልጽግናው አገዛዝ በተለያዩ ኃላፊነቶች ላይ ሲገኙ እስከ መጨረሻው ተዋግተው የታሰሩትና ከአመታት በኋላ በምህረት እንዲፈቱ የተደረጉ የደርግ መንግስት መኮንኖች ባለፉት አመታት ወዳጅነታቸውን የሚያጠናክሩ ተግባራትንም ሲያከናውኑ ታይተዋል። በኢህአዴግ ዘመን መጽሐፍ እየጻፉና እያሳተሙ ጊዜያቸውን እንዲያሳልፉ እድል ያገኙት የደርግ ጀነራሎች በትግራይ ክልል ጦርነት እንዲጀመር ሲቀሰቀሱ፣ ጦርነቱ ሲካሄድም በስማም እያላችሁ ተኩሱ እያሉ ሲጠይቁ እንደነበር አይዘነጋም። የደርግ የጦር አባል የነበሩት የዛሬው የፊልድ ማርሻል ብርሃኑ ጁላም የአብዮታዊ ሰራዊቱ መለያዎች የሆኑ የሆኑትን እንደ መቻል እግር ኳስ ክለብ ያሉ ቡድኖችን መልሰው እንዲሰየሙ በተለያዩ ዝግጅቶቻቸው ላይ የደርግ ወታደር አዛዦችን እየጋበዙ የናጦራቸውን ትዝታዎችንም ሲያሰባስቡ ከርመዋል። አሁን ደግሞ የአየር ወለድ አባላት የሆኑትን የደርግና የብልጽግና አመራሮች ማህበርን ማቋቋማቸውን ገልጿል። ማህበሩ በአየር ወለድ ትምህርት ቤት አዳራሽ ውስጥ ስብሰባ ያደረገ ሲሆን ከብልጽግና እየልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጄኔራል ቦጃ አጋም፣ ከደርግ ደግሞ ብርጋዴር ጄኔራል ተስፋዬ ሀብተ ማርያም ተገኝቷል ተገልጿል። የደርግ አየር ወለድ ተሸንፎ የተበተነም፣ የብልጽግና አየር ወለድ ደግሞ እስካሁን ያሸነፈው ጦርነት የሌለው ቢሆንም በስብሰባው ላይ ግን የቀድሞ አየር ወለድ አውደ ውጊያዎችን ሁሉ አሸናፊነትን አጉልቶ ያሳይና አሁን ለተፈጠረው ጠንካራ አየር ወለድም መሰረት ጥሎ ያለፈ በሚል በሁለቱም መኮንኖች በኩል ሲወዳደሱ እንደነበርም ተሰምቷል። አየር ወለድ የፊልድ ማርሻል ብርሃኑ ጁላ እናት ጦር ሲሆን ለመጀመሪያ ጊዜ በውትድርና የተቀላቀሉበትም ነው። ይሁን እንጂ በአየር ወለድ ውስጥ እያሉ የሰራዊቱን ዱቄት ሬሽን በመስረቃቸው አየር ወለድ ተባረው ወደ እግረኛ ሰራዊቱ ውስጥ እንዲካተቱ ተደርጓል ሲሉ የቀድሞ ባልደረቦቻቸው ሲናገሩ ይታወሳል። ይህንን የሚክዱት ፊልድ ማርሻል ብርሃኑ ጁላ ግን ከአየር ወለድ የወጣሁት በስልጠና ጊዜ እግሬ ተሰብሮ ነው ሲሉ መደመጣቸው አይዘነጋም። አየር ወለድ ባይኖር ኖረ ወታደር የሚሆን አይመስለኝም። የሚያምሩ በስፖርት የዳበሩ ሰውነታቸው ቀጥ ያለ ውብ የሆኑ መኮንኖች ወደኛ አካባቢ መጡና እነሱን ሳይ እንደዚህ ካሉን ክማም ወጭ ያገኛለው ብዬ ወሰንኩና ተመዘገብኩ ገባ ፉገባው። ስድስት ወር እግረኛ ስለጠንን፣ ዘጠኝ ወር ኮማንዶ ስልጠና ስልጠንን፣ አራት ወር የአየር ወለድ ስልጠና ስለጠንን። ወደ ይሄ በድምሩ ወደ አስራ ዘጠኝ ወር ስልጠና ይሆናል። ከስልጠናውን ከጨረስን በኋላም ተከታታይ ሌሎች ስልጠናዎች ነበሩ። መቶ ሁለተኛ የሚባል አየር ወለድ ክፍለ ጦር አባል ነበርኩ። የአየር ወለድ አዘላይ ኮርስ ተመልምዬ ታጭቼ ነበር። ሌሎች ዝላዎች በሚዘል ጊዜ ትንሽ ጉዳት ስለደረሰብኝ ከዛ ኮርስ ሊቀጥል አልቻልኩም። ይህንን ተሰብር የተለየ ሁት እርሱ ባይኖሩ ወታደር አልሆንም ነበር የሚሉት ፊልድ ማርሻል ብርሃኑ ጁላም በመሪነት ዘመናቸው አየር ወለድን መልሰው አቋቁመው አሁን ደግሞ ከደርግ መኮንኖቻቸው ጋር ህብረት እንዲፈጥሩ አድርገዋል። ከአምና በስቲያ 320 ሺ ብር የነበረው የሀጅ ጉዞ ዘንድሮ ወደ 740 ሺ ብር በላይ አሻቀበም። ብልጽግና የኑሮ ውድነቱን እየዋጋ ግሽበቱን አረጋጋሁ እያለ ፓርላማ ውስጥ በሚተርክበት ተመሳሳይ ወቅት በሁሉም መስክ ዜጎች የሚጠየቁት ክፍያ እየናረ ቀጥሏል። ከአምና በፊት በነበረው ለአንድ ሀጅ ዋጋ አጠቃላይ ብሩ 329 ሺ ብር ያስከፍል የነበረው መጅሊሱ አምና ይህንን ከእጥፍ በላይ በሆነ ዋጋ እንዲጨምር አድርጎት ነበር። ባለፈው ዓመት የሀጅ ጉዞ ክፍያ 628 ሺ ብር ነበር። የጉዞ ዋጋ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የታየው የዶላር ጭማሬና የኑሮ ውድነቱ ምክንያቶች ናቸው ማለቱም አይዘነጋም ዘንድሮም ግን ጭማሬው ቀጥሏል 740 ሺህ ብርም ደርሷል ጥር 26 እንዲጠናቀቅ የሚጠበቀው የሀጅ ምዝገባም ተጀምሯል ዘንድሮ ይህ የሀጅ ጉዞ ምዝገባ ሲጀመርም የብር የመግዛት አቅሙ እጅጉን በመዳከሙ የክፍያ ዋጋው ወደ 740 ሺህ ብር ከፍ ብሏል ሲል መጅሊሱ አሳውቋል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ 47ኛው ወይም የ2018 የሀጅ አገልግሎትን በተመለከተ ዛሬ በሰጠው መግለጫም ብር ከዶላር አንጻር ያለው የምንዛሬ ዋጋም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጅጉ የተዳከመ በመሆኑ የሀጅ አገልግሎት ክፍያ ከብር አንጻር እንዲጨምር ተገዷል ብሏል። በዚህም መሰረት ምዝገባው በ740 ሺህ ብር ይከናወናል ሲል ነው ያሳወቀው። የሀጅና ኡምራ ጉዞ ወደፊት እንደሚቀርና በኢትዮጵያ ውስጥ ማልነጃሽ ወይም ደግሞ ሶፍ ኡመር እንዲካሄድ እናደርጋለን በሚል ንግግራቸው የሚ የሚታወቁት ጠቅላይ ሚኒስትር አብይ አህመድ በዶላር ምክንያት የሀጂ ጉዞ ሊቀር እንደሚችል ሲናገሩ ዶላር ከሌለም ተጣጥፎ መቀመጥ ነው በሚል እንደነበር የሚታወስ ነው። ድሃ ሆኖ ዝም ብሎ መጨቃጨቅ አይቻልም። እስከዛስ ወሐጁ ልበይት መንስጠጣ ይለ ሰቢላ ነው። ነገር እየው ከሌለ ከሌለ ተጣጥፎ መቀመጥ ነው ማለት ዶላር ከሌለ እንደሱ ነው ደግሞ በጣም በጣም እኔ ከአምስቱ ዋጅቦች ሁሉ በጣም የሚገርሙኝ አምስተኛው ነው። ነዶላር ከሌለ የወለ መጀመሪያ ወጅራ ወደ ተደረገበት መቆየት ነው። ብልጽግና አስሯቸው የነበሩት የሃይማኖት አባት ከዚህ ዓለም በሞት ተለዩ። እኒህን አባት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጭምር እያነሱ ሴቶቿቸው እንደነበር የሚታወስ ነው። ባለፈው ዓመት ሰኔ 13 የመከላከያ ሰራዊት አባላት የክብረ ደናግልናዳ ማርያማ በምኔት የሆኑት መምህር የኔታ የባቤን ከነ ተማሪዎቻቸው አፍነው ወስደው ማሰራቸው ይታወቃል። ይህንን ተከትሎ ይለቀቁ ዘንድ በሚያስተምሩባቸው አካባቢዎች ሰልፎች ተደርገውም ነበር። እኒህን ሃይማኖታዊ አባት የጽንፈኞች አባት እያሉ የብልጽግ ነው። ደቀ መዛሙርት ሲገልጿቸውም ይታወቃሉ። የአብይ አህመድ አማካሪ ዳንኤል ክብረት ደግሞ ከእነዚህ ውስጥ አንዱ ናቸው። አንድ ሰሞንም እኒህ አባት ከመታሰራቸው አስቀድሞ ዳንኤል ክብረትም በንብርክካቸው ሄዱ የተባሉ የመንግስት ሰራተኞች ጋር እያይዘው ምኑ እንደሚመለከታቸው ባያብራሩም እኒህኑ አባት ተጠያቂ አድርገዋቸው ነበርም። ብልጽግና በወታደሮቹ አስሯቸው የሰነበቱትናም ዳንኤል ክብረትም ልክ እንደ ሌሎች የአማራ ክልል ወጣቶች ሁሉ ሲተቿቸውና ሲዘምቱባቸው የሚታወቁት እኒህ አባት አሁን ሲሆን ከዚህ አለም በሞት ተለይተዋል። በሰሜን ጎጃም ሀገረ ስብከት መምህሩ ማረፋቸውንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አረጋግጣለች። የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅም የኔታ ይባቤ የተለየ ህመም አልነበረባቸውም፣ ስኳር በሽታ በርግጥ ነበረባቸው። ትናንት ቤተ ክርስቲያን ላይ ሲባርኩ፣ ልጆቻቸውንም ሲመክሩ ቆይተዋል። ማታተኞ በዛውም ድንገት አረፉ። ሰው ክፉ ነገር አይደርስባቸው አይደለም። ሚዲያዎች በወቅታዊ ጉዳይ ነው ብለው ይጠይቁኛል። ነገር ግን በመንግስትም ሆነ በጫካ ባሉት ታጣቂዎች የደረሰባቸው ነገር የለም ሲሉ ስለ ማሟታቸው ተናግሯል። ከዚህ በፊት በመንግስት ታስረውባቸው እንደነበር ማረጋገጫ በመስጠት የገጠማችሁን ከባድ ፈተና እንድትወጡ እንደግፋችኋለን አሉ ኢሳያስ አፈወርቂም። ጠቅላይ ሚኒስትሩ ደግሞ የሻዕቢያውን መንግስት ድጋፍ ታሪካዊ ብለውታል። በሱዳኑ ጦርነት በቀጥታም ይሁን በተዘዋዋሪ ጎራ ለይተው ጣልቃ ገብነታቸውን ካሳዩ ሀገራት ውስጥ የኢሳያስ አፈወርቂዋ ኤርትራ እንዷ ናት። የሱዳኑ ጦር አዛዥ አብዶል ፈታል ብሩሃን የሚዋጋ ጦር የሚያሰለጥኑላቸውን የጦር ጀቶቻቸውን ደግሞ ከፈጥኖ ደራሽ ኃይሉና ከተባበሩት አረብ መሬቶች የአየር ጥቃቶች የሸሸጉላቸውን ኢሳያስ አፈወርቂን ከቀናት በፊት ማለትም ባሳለፍ ነው ቅዳሜም በጊዜያዊ መንበራቸው መቀመጫ ፖርት ሱዳን መቀበላቸውን መዘገባችን ይታወሳል። ከዛ ግንኙነት በኋላ ኢሳያስ ትናንት ያገኟቸው ደግሞ ጠቅላይ ሚኒስትር ከማል ድሪስን ነው። በዚህ ወቅትም በጦርነት የምትታመሰው ሱዳን የገጠሟትን ከባድ ፈተናዎች ለማሸነፍ የምታደርገውን ጥረት ኤርትራ በሙሉ አቋም ትደግፋለች ሲሉ ፕሬዝደንት ኢሳያስ አፈወርቂ ማረጋገጫ ሰጥተዋቸዋል። ለዚህ ማረጋገጫቸው ኤርትራ ለምትከተለው ታሪካዊና በምክንያታዊነት ላይ የተመረኮዘ አቋም ምስጋናችንን እናቀርባለን ያሉት ደግሞ የሱዳኑ ጠቅላይ ሚኒስትር ናቸው። የሱዳን ሉዓላይ ምክር ቤት ሊቀመንበር የሆኑት ጀኔራል አብዱልፈታል ብሩሃን ባሳለፍነው ቅዳሜ በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዚደንት ፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው በቀጠናዊ ጉዳዮችና አካባቢዊ መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ንግግር ስለማድረጋቸው ከዚህም ባሻገር የጸጥታ የኢኮኖሚና የንግድ ግንኙነትን ጨምሮም በተለያዩ ዘርፎች ላይ ትብብርን ለማጠናከር መስማማታቸውን የሱዳንና የሻቢያ መገናኛ ብዙሀን ዘግቧል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያም በሱዳን ያለውን የቅርብ ጊዜ ሁኔታ መገምገማቸውን፣ ሰላምና አካባቢዊ ደህንነትን ለማምጣት በሚረዱ መንገዶች ዙሪያ ንግግር ማድረጋቸውም ተመላክቷል። በዚህ ወቅት አልብሮሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ና ያላትን ቁርጠኝነት አጽንኦት ሰጥተው አስመራ የሱዳንን አንድነትና መረጋጋትን አስመልክቶ ለምታደርገው ድጋፍ ሁሉ ምስጋናና አድናቆታቸውን አቅርበዋል። ባለፈው ዓመት ግንቦት ወር ላይ ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳና ሬድዋን ሁሴንን ወደ ፖርት ሱዳን ልከው ለጀኔራል አብዱልፈታ አልብሮሃንም ድጋፋቸውን ሊገልጹላቸው በቅድመ ሁኔታነት ካስቀመጧቸው ጉዳዮች መካከል ከኢሳያስ ጋር ያላችሁን ግንኙነት ግንኙነት አቁሞ እኛ ደግሞ ከተባበሩት አረብ ኤሜሬቶች ጋር እናቀራርባችሁ የሚል ነበር። በወቅቱ ሁኔታውን በአዎንታ ተቀብለውት የነበሩት ጄኔራል አል ቡርሃን ምርጫቸው ያደረጉት ግን ኢሳያስ አፈወርቂን ሆኗል። መከላከያ ሚኒስትሩ ካይሮ ገቡ። የሚኒስትሩ ጉዞ አላማ ጦር ሰራዊትን ይዞ ለመመለስ ነው ተብሏል። ጎረቤቶችን በመተናኮስና ስጋት እንዲሰማቸው በማድረግ ኢትዮጵያን በጠላትነት እንድትታይ ያደረገው የብልጽግናው አገዛዝ የምስራቅ አፍሪካ ሀገራትን ለኢትዮጵያ ጠላቶች አከፋፍሎ ለኢምሬትስ እየተላላከ የቀጠለ ነው። በዚህም ብልጽግና ወደ ስልጣን እስከመጣበት ድረስ በነበረው ዘመን በኢትዮጵያ ላይ በምትከተለው የጠላትነት ፖሊሲ የምትታወቀውናም ከ2010 ወዲህ ግን ጠቅላይ ሚኒስትር አብይን አስመላ በመጠቀም ላይ ያላቸው ግብጽ ሶማሊያን፣ ጅቡቲን፣ ኤርትራን እንደዚሁም ሱዳንን ይዛለች። የብልጽግና አገዛዝ ጎርቤት ሀገራትን በህዝብ ቁጥራቸው ማነስ እያንኳሰስና ሉዓላዊ ግዛቶቻችንም ለመውሰድ እየዛተ ባለበት በዚህ ወቅት ግብጽን ወዳጅ እያደረጉ ቀጥሏል። ከሳምንታት በፊት ወደ ጅቡቲ የተጓዙት የግብጽ ምክትል ጠቅላይ ሚኒስትር የባህር ላይ ልማት ስራ ለመስራት ውል ማሰራቸውን መግለጻቸው አይዘነጋም። የኤርትራው ፕሬዝደንትም ግብጽ የሚመላለሱ ቢሆንም በታሪክ ለመጀመሪያ ጊዜ የግብፁ ፕሬዚደንት ኤርትራና ጅቡቲን እንዲጎበኝ የሆነው በ እነዚሁ የብልጽግናው የስልጣን ዓመታት ነው። ግብጽ ወደ ምስራቅ አፍሪካ ሰራዊት ለማስገባት ስታደርገው የኖረችውን ሙከራ የሚያሳካችው በብልጽግናው አገዛዝ የዲፕሎማሲ ክሽፈት ነው። የሶማሊያ ያለው አላይ ግዛትን ቆርሶ እውቅና በመስጠት የባህር ግዛትን በሊዝ ሊከራይ ሲል የደረሰችበት ሶማሊያ በዓለም መድረኮች ላይ ሁሉ ካስወገዘችው በኋላ የግብጽን ሰራዊት ወደ ኢትዮጵያ ድንበር አቅጣጫ እንዲገባም ተስማምታለች። ይህ ወታደራዊ ስምምነት ከተፈረመ አንድ ዓመት የሆነው ሲሆን እስካሁን ወደ ሶማሊያ መግባት የሚጠበቅበት የግብጽ ሰራዊት ግን ተጠናቆ አልገባ ገባ ይህንን ለማሳካትም የሶማሊያ የመከላከያ ሚኒስትር ሞዓሊም ፌቅ ወደ ግብጽ የተጓዙ ሲሆን ሰኞ ካይሮ መድረሳቸውን የሀገሪቱ የመገናኛ ብዙሃን ዘግቧል የሚኒስትሩ ጉዞ ከግብጽ ሰራዊት ይዞ ለመመለስ ነው የሚሉት መገናኛ ብዙሀኑ በቅርቡ ወደ ሶማሊያ የሚጓጓዘው ጦር ስለሚደረግለት አቀባበልና ስለሚኖረው ተልኮ ለመምከር ነውም ተብሏል የግብጽ ሰራዊት በሶማሊያ ውስጥ የሚኖረው ተልኮም የኢትዮጵያ መከላከያ ለአመታት ሲያደርገው የነበረውን የሀገሪቱን ብሔራዊ ጦር የማሰልጠን ተግባር መተካትና የሀገሪቱን ጦር ሰራዊት ማደራጀት ሰንሰለት ነው የተባለ ሲሆን ከዚህ በባሰ ምስራቅ አፍሪካን መረጋጋት በሚል ሰበብ ወታደራዊ ዘመቻዎችን እንዲያካሄድ ፈቃድ ይሰጠዋልም ተብሏል። ይህ ሁሉ የሆነው የብልጽግናው አገዛዝ በጎረቤቶቹ አይን ኢትዮጵያ እንዳትታመን በማድረጉ ነው። ጉዳዩን የዘገቡት የሶማሊያ መገናኛ ብዙሀንም በጣም ቅርብ በሆነ ጊዜ ውስጥ የግብጽ ጦር ሶማሊያ ይገባል ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም።